ስበት ላጭ ስበት ላጭ ላጫጭ ስብት እንዲ ዛሬ ማጫጭ ዛሬማ እናቴ አንገቴን እንዲህ እንዲህ እያደረኩ ነው። አዳሜ የማጠጣሽ ምን ታመጫለሽ? አዳሜ የሥራው ባህሪ ነው። ኪሳችሁ ገባ ገባ በሉ ሌሽ ማለሽ ነው። በነጻ ተገሳስጠሽ ስምንት መቶ ምናምን ሰው የምታይኝ፣ ኮንግራ ጉቺዬ ቴንክ ዩ በሉኝ። ምን አባታችሁ ቴንክ ዩ ጉቺዬ። ትችያለሽ ትለያለሽ እያልሽ ኪስሽ ገባ ገባ በይ። ግቢ ኪስሽ። ሌሽ ነው ኪስሽ የማትገቢው፣ ተገስጠሽ ዱቅ ብለሽ የምትሾፊው ግቢ ኪስሽ በነፃ ትገሳሰጭብኝ የእኔ ፍቅር ተከተሏት። ኪውርን ኪውልን እየተከተላችሁ ሄዱበት። በነፃ ስምንት መቶ ምናምን ዘው ቁጭ ብላ ታየኛል እ ኮመንት አጻፊብኝ። ኪስሽ ግቢ፣ ኪሳችሁ ግቡ ጋይስ፣ አይዋ የቁልቢው ልቢው ገብርኤል ያሽዋው ሚካኤል የአገሬ ታቦት የክሷን ፋይል ወስደክ በፍቅር ፋይል ያስቀየርክ ያንን ደግ ህዝብ ያንን መልካም የዋ ህዝብ ሩሩ ህዝብ አዛኝ ህዝብ በሙሉ ሚዲያ ዛሬማ ቪዲዮ ትሰሩልናላችሁ። ኦ ድሬዎች ትለያላችሁማ! መባል አለብን አለብን። አዎ ቃል አወጣለሁ፣ ድሬዎች ትለያላችሁ በሉን። ጃንዬ ስለተፈታሽ ደስ ብሎኛል የኔ እናቴ። ገና ትንሽ ልጅ ነሽ። ብዙ መንገድ አለሽ፣ ብዙ ህይወት አለሽ። እግዚአብሔር በመንገድሽ በህይወትሽ በነገሽ ሁሉ ይባርክሽ፣ ይጠብቅሽ። ከክፉ ይጠብቅሽ፣ ከምቀኛ ከሸረኛ ይጠብቅሽ። ብዙ የምትሰሪ ያድርግሽ፣ ስለ ሀገራችን ብዙ የምትመሰክር ያድርግሽ። የትኛው ክፉ አያግኝሽ። ደስ ብሎኛል የኔ እናት፣ እስከ መጨረሻው ከጎንሽ ነኝ። እግዚአብሔር ስላገዘን የድሬዳዋ ህዝብ የድሬዳዋ አስተዳደር ሴት አመራሮች እህቶቻችን ወንድሞቻችን ሁሉ ድሬ ላይ ያላችሁ ፍቅራችሁን፣ አንድነታችሁን፣ ይቅርታችሁን ስላሳያችኋቸው ከተማችንን የሚወክል የሚያሳይ ስራ ስለሰራችሁ በጣም በጣም በጣም በጣም እንደ አንድ ድሬ ደዋደች እንደ አንድ ሚዲያ ሰው በጣም ነው የምወዳችሁ በጣም ነው የማከብራችሁ። እግዚአብሔር ረጅሙን እድሜ ከጤና ጋር ይስጣችሁ። አላፈርንም፣ ዛሬ አልተሸማቀቅም። እኛን የሚወክለውን ትልቁን ስራ ሰርታችኋል። ዘመናችሁ ይባረክ፣ መንገዳችሁ ይባረክ፣ ህይወታችሁ ይቃና። ድሬን ያየ ይታይ ኢንሻአላ ቢስሚላ አገራችንን ቀና ብሎ ያየ ድሬዳዋን ያየ ያንን ደግ ማህበረሰብ የነካ መዳን ያለ ሚንካው ያያችሁን ታዩ የገላመጣችሁን መዳን ያለ ሚገላምጣችሁ ክፏችንን የጠበቃችሁ ክፏችሁን ያሰማን ሳይውል ሳያድር አንገታችንን ልታስደፉን ደፋ ቀና ያላችሁ የሐረርጌን ህዝብ የድሬን ህዝብ እንደ ህዝብ ያዋረዳችሁ እንደ ህዝብ የሰደባችሁ እንዲናቸው ያላችሁን መድኃኒዓለም የእናንተን ኬዝ በአደባባይ እንዲ ናቸው ይበላችሁ። እኛ ድሬዎች እንደዚህ ነን፣ እንደ ዛሬ ፍቅር ነን፣ አንድ ነን። መዋደድ ነው፣ ጥላቻ የለም፣ ተንኮል የለም። ፊትለፊት ነው እንጂ ወሬ ዞሮ ማማት የለም። ድሬ የተባለነን እግዚአብሔር ያክብርልን። ሁላችሁ ነው ድሬዳዋ ከተማ ህዝቡን፣ ሁሉን እናመሰግናለን። እኔ ደስ ብሎኛል። ጃንዬ በርቺ። የሚዲያ ሰውነሽ፣ ታዋቂ ነሽ፣ ተጽዕኖ ፈጥረሻል። በብዙ ሰዎች ይወዱሻል። በማስተዋል ተራመጅ እህቴ፣ አድርሱል። በማስተዋል ሰዎች በአንድም በተለያየ መንገድ ስተው ያስታሉ። ጠንቃቀሁኝ። ለምትናገሪው ነገር ኃላፊነት የተሞላበት ንግግር ተናገሪ። ልጅነትን ወደ ጎን ተይው። ይሄ በልጅነት ያለማወቅ ወይ ደግሞ ባለማስተዋል የምትናገሪያቸው ነገሮች ዛሬ አንቺ በእድሜ ነው እንጂ ልጅነትሽ፣ በስራሽና ሚዲያው ላይ ባለሽ ነገር ከማንም ከምንም በላይ ነሽ ስለዚህ እነዛ ነገሮች በህይወት ዋጋ ስለሚያስከፍሉ ጠንቀቅ ብለሽ ነቃ ብለሽ የምትናገሪያቸውን ነገሮች ሁለቴ በማሰብ አንዴ ሳይሆን ሁለቴ ፖዚቲቭሊ ምን ያመጣል፣ ኔጋቲቭሊ ምን ያመጣል የሚለው ቢኮዝ፣ አሁን አንቺ ተጽዕኖ ፈጥረሻል። ዳይሬክትሊም ኢንዳይሬክትሊም የተለያየ ሰው ያቀሻል። ስለዚህ ለቀጣይ ህይወትሽ ህዝብሽን እንደ ህዝብ የሚያስቀይም ነገር ሳታደርጊ በርቺ። አምሃፒ ኦልደቤስት፣ ጉድላክ ጃንዬ። ይሄ ነው እንግዲህ በጃኒ ጉዳይ የማወራው። ያልኩትም ይሄ ነው፣ የጠበኩትም ይሄ ነበር። የሆነውም ይሄ ነው፣ የተናገርኩትም ይሄ ነበር። እንግዲህ በሰዓቱ ስናገር የነበራችሁ ሰዎች ካላችሁ በጃኒ ጉዳይ ይሄን ነው የተናገርኩት። ይሄን እንደሚሆን ተናግሬ ነበረ፣ ሆኗል። ሆኖ ታገኙታላችሁ ብያችሁ ነበረ፣ ሆኗል። የቁልቢው ገብርኤል ዋስጠበቃ ሆኗታል፣ ያሸዋው ሚካኤል ጣልቃ ገብቶላታል፣ ከሷን በፍቅር ፋይል ቀይሮላታል። እናመሰግናለን ወረድሬ ይሄ ነው። እስቲ ታፕታፕ አድርጉ፣ ቤቱን በጊፍት ባርኩ። እሺ ሌላ ደግሞ የምንሄድበት ኬዝ አለ። እስቲ ታፕታፕ አድርጉ። ዛሬ እንደው ኬዝ በኬዝ ሆነናል። ኬዝ በኬዝ ቤቱን በጊፍት ባርኩ ቤቱን በጊፍት ባርኩ። ወደ አቶ ናደው ወደ ጋሽ ናደው ኬዝ እንሄዳለን። ያው በቅርቡ አንድ ሰባት መቶ ሺህ የኢትዮጵያ ብር የተበሉ ትልቅ አባታችን አሉ፣ አንዲት እህታችን የበላቻቸው። ወደ ጋሽ ናደው ኬዝ ከመሄዳችን በፊት ታፕታፕ አድርጉ፣ ታፕታፕ አድርጉ። ቤቱን በጊፍት እየባረካችሁ ወደ ጋሽ ናደው ኬዝ እንሄዳለን። የጋሽ ናደው ኬዝ በጣም ከባድ ኬዝ ስለሆነም አባቴ ቴንኪው ወደ ዛ እንሄዳለን። ስለ ድሬዳዋና ስለ ጃኒ ጨርሻለውኝ። ታፕ ታፕ አድርጎ ያ ሰርክ ዓለም እና ናቲ አክቹሊ አረ ይመቾት። ሶስት መንግስቶት ሶስት መንግስት የበሉ ሰው እንዴት ነው አሁን እርስዎ ናቲ የሚሆኑት? እኔ እኮ አንዳንድ ሰዎች ታስቁኛለሁ። እርስዎ ናደውኖት እንጂ የምናቲ ነው ሶስት መንግስቶትን በልተው ሁለት ሃያ አምስቶትን ቁርጥም አድርገው በልተው፣ ከሁለት ሃያ አምስት ወደ ሁለት ሰላሳ የሚሄዱ ትልቅ ሰውዬ ናቲ ብለው ሲመጡ፣ የልጆት ስም ይሆን እንዴ? ወይ የልጅ ልጆት? ምኖትን ያመሞት? እኔ ጌታ፣ አንዳንድ ሰዎች ዚስ ዴይዝ በጣም ነው ፈታ የምታደርጉኝ። ገንዘቤን በልታኝ ብላችሁ ገስት ላይ ሲሪየስሊ፣ የምርክን ነው። ይቅርታ፣ የምሮትን ነው። ሰው አይደለ? አሁን እርሶ አንበስኩ፣ ገበርኩ በማያው ቤተ ክርስቲያን በመሳሚያው ገዳም ለገዳም በመዞሪያው የተጣላ በማስታረቂያው ለሚያገባ ሽምግልና በመሄጃው ተገስጠው ገስት ላይ ትሰድበኛለች። አገባል ምንም አገባ ሆታለሁ ብላት አይደለም ሲሆን እሺ እሷስ ብትል እንኳን ልጅቷ ልትል ትችላለች ብላ እንኳን ቢሆን ብላ እንኳን ይቺ ልጅ ቢሆን እንደው በባህላችንም፣ በሕግም፣ በመንግስትም፣ በመጽሐፍ ቅዱስም ያላቻ ጋብቻ እኮ ጎጂ ባህል ነው። ያላቻ ጋብቻ ሊያገቧት ነበር። እሺ ብትሎት ያላቻ ጋብቻ ነው። ያላቻ ጋብቻ ደግሞ ልክ አይደለም። የታወቀ ነው። ማን ኖት? ምንድን ኖት? እርሶ አሁን በዚህ ሰዓት ልጅቷን ከሰው የሆኑ ልጆች ቤት ያንገበግቧታል። ቁጭ ብዬ ብዬ ነው ያዳመጥኩት። የተቀዳ ካርዳር ሪካርድ ማለት ነው። ላይቭ ላይ አልነበርኩኝም። ኦኬ። ቁጭ ብዬ ሳዳምጥ ምን ሆነ? የላኩት ብር ሰውየው አንድ ደና ብር እንኳን አላኩ። አንድ ደና ብር ጋይስ፣ ሰው ረገጥ አድርጎ 300ሺ፣ 500ሺ፣ 400ሺ፣ 600ሺ፣ 1 ሚሊዮን ላኩላት፣ ላኩላት አይደል? እንዳለ ቁሪኝ ቁሪኝ ሲልኩ ከርመው 13000 ይመች ሀያ ሶስት ሺህ ኮረኝ ደና ብር እንኳን ሳይልኩ ትልቅ ሰው አይደለ ሆኑ እርሶ አያፍሩም አያፍሩም ወይ እርሶማ ተመቻችተው ያቺን የመሰለች ልጅቷን አይታችኋታል አይታችኋታል ልጅቷን ከንፈሯ ራሱ የህፃን ልጅ መሳቃ መሰለ ሊስሙ 323 ጸጉሯን መሰሪያ ላኩላት እና ድሮ ላይ ልኩ ነበር። እርሶ ልከውም አያዋጡ ይቀልዳሉ። እንደሚሰውዬ አቶ ናደው እርሶ ሰጥተው ራሱ አያዋጡ። ሂሳብ በቅድሚያ የሚባለው ፊት እኮ የእርሶ ፊት ነው። ለዛ እኮ ነው ቅድሚያ ሂሳብ ያስከፈለችውት ልጅቷ። እኔ እርሶ በአምስት ሚሊዮንም አያዋጡኝ። እንደውም ጥሩ ልጅ ነች። 700 ሺህ ሂሳቡት። ስንት መቶ ሺህ ነው የመጣው ጋይስ? ምናችሁ እንደሚያማችሁ ግን እዚህ ስዴዝ እዚህ ቲክታክ ላይ ያላችሁ ጊፍተሮች ምን አባታችሁ ነው? ከመጣችሁ ዘቅዝቀን ነው የምንበላችሁ። ማናባክ ና አልክ ማናባክ ላክ አለክ ጀግና ኮንክ ወንድ ኮንክ ሱሬ ታጠቅ ኮንክ ሄደክ አታገኛትም። ልጋጋም ለምዳችሁ ኩሬ በስልክ ሀኒ ቤቢ መባባል ልጋጋችሁ፣ መጎታተት ለመዳችሁ። ከዛ በኋላ ሳንቲም ክን ተገልብጠ ትልካለክ። ልጅቷ ወይ ስታይ ካልተመቻትም በቃ እድሜ ጠገብ ነካንተ እኔ እኔ ማይቻለሁ። እድሜ ጠገብ ማን ያገባል? እርሱ እርሱ እኮ አሁን ወደ ገዳም ነው መሄድ ያለብዎት። ገዳም መግባት ለነፍስ የሚሆን ስራ አይሰሩም ለነፍሶት። አሁን ለእርሱ ይሄ ክብር ነው ሚዲያ ላይ ቁጭ ብለው ተበላው አልተበላው ተበላው አልተበላውም እንዲህ ብላኝ ደሞ አሁን ኢትዮጵያ እጅ ክስ መሰርታለሁ። ስጦታና ውርስ አያስጠይቅም፣ ባይዘው ካላወቁ ስጦታና ውርስ አያስጠይቅም። ስጦታን የሰጧት ህግ አለ እኮ ሀገራችን። ምነው አላበዛችሁትም? እ አገሪቷ ህግና መንግስት ያለባት ሀገር ነች። ምን ብለው ነው ሄደው የሚከሷት? ምን ብለው ስጦታና እርስ አያስጠይቅ የሰጧት የሰት ወደዋትን የሰጧት ምናችሁ ነው የሚያማችሁ ትልቁ ትልቁ ከላካችሁን በላለን ታንቃችሁ ሙቱ። ማነክ? ምንድን ነክ? ጠርተክ እኔን እምጠይቀኝ ሰው ማነክ? ቤት አስገብተክ በልተሻል አልበላሽም እምትለው አብሬ አንገተክ ላይ ነው እምቆምብክ። ጀግና እኔ ልጅቷ አንት እንዳስደሰተችኝ ጎበዝ። እርስዎ እውነት እ ልጅ ሲንግል ነች ብለው ነበር ሲሰጧት